ዛሬ በድጋሚ መተናል ቤተሰቦቻችን። ብዬ እንትን እንደምላላቅም ከየት እንደሚጀምር አላቅም። ይኸው ልጅቷ ከጠፋችን ኦልሞስት ወደ ሁለት ሰዓት አካባቢ ሆኖናል። ቪዲዮ መቼ እንደሚለቀቅ አላቅም። እኔ ግን አሁን ይኸው ልጅቷ ከዓይናችን ስር ከተሰወረች ወደ ሁለት ሰዓት ሆኖናል ማለት ነው። ትልቅ ስህተትን የሰራ ነው ትልቅ በደል ነው የሰራ ነው። ለዚህ ደግሞ እኔም ጥፋተኛ ነኝ። አንቺ ደግሞ ከኔ በላይ መጠንቀቅ ሲገባሽ ያደረግሽው ነገር ግን ጭራሽ ግን ያው አሁንም ቢሆን እያጣራ ነው። በተቻለ መጣም ቤተሰቦቻችን፣ አጣርቼ እጅሽ ካለበት ለዚች ልጅ መጥፋት እጅሽ ካለበት፣ ምክንያቱም እሷን ላለመረበሽ ነው እንጂ ቤተሰቦቻችን እኔ አላቅም ብቻ ምን እየተፈጠረ እንደሆነ ማለት ነው። ቤት ውስጥ ሰውም ነበር ያው ተኝታ ስለነበር ነው እንጂ እና ሰው የሚያክል ነገር መጥቶ ህጻንን ወስዶ ሲሄድ ዝም ብሎ ማመን ለእኔ ይከብደኛል። መሰባጠር ከሌለ በእውነት ልጅቷን አክፈሽ ወስደሽ ከሆነ አስረክበሽ የመጣሽ ለዛ ለልጅ መኝ የመጨረሻ የመጨረሻችን ነው የሚሆኑ እኔ ያለ ገብቶሻለ እያልኩሽ አለ አትነፋርቂ አትነፋርቂ። የሴትማ ያዞን ነው ይባላል። ለማስመሰል ምናምን ከሆነ የምታለቅሽው ባታለቅሽ ይሻልሻል። እውነታው ጊዜውን ጠብቆ ስለሚገለጽ ማለት ነው። ልንገርሽ እንዴ እንዴት፣ ቆይ እኔ አሁን ያሳምናል እንዴ? እንዴት አድርገሽ ነው ከዛ ከታችኛው ክፍል ገብቶ ህፃኑን ይዞ የሚወጡት? እስኪ ንገሪኝ። ስ ብቻ ልታስረጂኝ ትችያለሽ። ሲጀመር የት ነበርሽ በሰዓቱ የት ነበርሽ? የእትታች ግራውንድ ላይ ከሆንሽ በዛ ጋ ነው ይዞ የሚወጣው። በዚህ በፎቅ በመስኮት አይዘልም አይደል ሊሄድ የሚችለው በፊት ለፊትሽ፣ ወይኔ ሕፃን የሚያክል ነገር አቅፎ ሲሄድ እንዴት አታስተውይም? በፊትሽ ይዞልሽ ሲሄድ እንዴት አታስተውይም? ብቻ እንድታወሪኝ የምፈልገው እንድታስረጅ

ሲጀመር በጊዜው ቶሎ መደወል የነበረብኝ እኔ ጋ ነው ወይስ ልውል ጋ ነው? ስ ገር እ ልውል ምንድን ነው የምን እዮሽ ነው ልውል ጋ ምትደው ልውል ነው እንደፈልግ ልጅ ታዲያ ዮናስ ጋ ደውይም ወይም የታለ ዮናስ? እስካሁን ድረስ የሁለት ሰዓት ሆነ ስልኩ አይሰራ እና የትሄዱምአይነት ነገር ነው ግዚብ የሆነማ ሴራ አለባችሁ ከልጁ ጋር አንቺ ማለት ነው፣ በገንዘብ አታሉ ምን ገንዘብ ከሰምጥቶ ያታልልሻል ወይ የሆነ ነገር የሆነ ብለው ሰርቀዋት ከሆነ ይቺ ልጅ የሆነ ነገር ሊለምኑባት ከሆነ አንድ አደጋ ይደረስባትና እግዚአብሔር ውርድ ከራሴኔ፣ አለቅሽም ሚት ይህንን ቀድመ ሸወቂው አንላቀቅመ በዚህ ጉዳይ ማለት ነው። ምክንያቱም እኔ እናትና አባቴ ያጣሁት የተለያየሁት በዚህ ልጅ ምክንያት ነው። ቤቱ ሰላሜን ያጣሁት በዚህ ልጅ ምክንያት ነው። ህሊናዬን እየወቀሰኝ የትኛውን ለወስን ብዬ የተጨናነኩት፣ እኔ ደንታ የሌለኝ ሰውዬ ጭንቀት በጭንቀት የሆንኩት አሁን በዚች ልጅ ምክንያት ነው። ይህን ሁሉ መስዋዕትነት ከፍዬላት ይህን ሁሉ ነገር እያደረግኩኝ እንደ ቀላል ጠፋች ብለሽኝ ዝም የምልሽ መስሎች ከሆነ እግዚአብሔር ምስክሬ ነው። ማለት ነው አንላቀቅም። ሲጣርጌ ከጉሮሮሽ አስተፋሻል እንጂ ገብቶሻል። አሁን ሁኑ ያለችበትን ቦታ ምናምን ምናምን ነገር አጣርተሽ በፍጥነት እንደ ዕቃ ተወስዷል። ዕቃ ምን ምን የተወሰደውን ጡጦም ተወስደ። በደንብ አስቡበት፣ በደንብ ታቅዶበት፣ በደንብ በስነ ስርዓት ታቅዶበት እና ታስቡበት። አባትየው ራሱ ነው። አሁኑኑ ደዊይ፣ ቶሎ ፈጠን በይ፣ ደዊ አባትየ፣ ደዊና። ቸ ዛሬ ይሻልሻል፣ ደዊና ችግር የለውም ከወሰድከም ችግር የለውም። ንገረን በይ እኔ እኔ እንዳለው እንዳይ እንዳያየቅ ቶሎ በይ ፈጠን በይ ዝም ብለሽ እንደቀል ማለት ነው። ሳሚ ይዟት ወጥቶ ነበረ ሕፃኗን አንተ ጋ ይዞ መጥተዋል ወይ ብለሽ ሳታስነቂ ጠይቂው። ፈጠን በይ ሂጂ አምጪ ስልኩ ቶሎ በይ ደውይ። ዝም ብለሽ ቀስ ብለሽ ቆይ፣ ዝግብ ዝግብ ልንገሪ፣ ምን እንደምትይው። ደውላለች። ሰላም ነው። መች ጠራ? አልጠራም። ጠርቷል። ዝም ብለሽ አሁን ደግሞ ትደውያለሽ። ቶሎ ሰላም ትይዋለሽ መጀመሪያ፣ ከዛ በኋላ ልጅቷን ሳሚ ዞልክ መቷል ወይ ብለሽ ቀስ ብለሽ ፈጠን እንዳልኩሽ አድርጊ። አንድ እንዳትወዣበሪ። አሁን ሳሚ ልጅቷ አንተ ጋ በፊት በኋላ ሁንድነው አሁን የተወሰነ ደቂቃዎች እኔ እሱ ተወው እ እሱ እየቀለድክ ነዋ። እሺ በቃ ደውላ። አይ ምንም እሱ ሲጀምራ እዛ እንደሄደች እያወቀው የሚያውቀውና የሚያውቀው ነገር እየተሳደበ እ ልጅ ሀገር ቤት አይደለም ሄደችው፣ ያ እየተሳደበ ነው። እና ታሬ የት ነች ይባላል። ቆይ እኔ ቤተሰቦቻችን እኔ ለሁሉም ነገር ማለት ነው የተቻለኝን አድርጌ ያለው ለፍቼ ያለው ደክም ያለው። ከእንግዲህ አንድ ማድረግ የምችላት ነገር ልጅ ጠፍቶብናል ብዬ ፖሊስ ጣቢያ ሄጄ ሪፖርት ማድረግ ነው። እየዋሸሽም ሊሆን ይችላል ይሄ ሰው እየቀለደብሽም ሊሆን ይችላል። እየዋሸ ካልሆነ ስለዚህች ልጅ የት እንዳለች አይታወቅም ማለት ነው። ስለዚህ እኔ እጄ ለፖሊስ ሪፖርት አድርጋለሁ ልጅቷ መጥፋቷ ሪፖርት አድርጋለሁ ከዛ ውጭስ ከደሙን እኔ የተቻለኝን ሁሉ ለፍቻለሁ የተቻለኝን ሁሉ ደክም ያለው አሁን አሁንማ ጭራሽ እየደነደን ነው ልቤ የመጣው እየጠነከርኩ ምናምን የመጣሁት አልቻልኩም በቃ ምክንያቱም ተደጋገመብኝ ከአቅሜ በላይ ሆነብኝ ቤተሰብ ስለዚህ እኔ ከእንግዲህ በዚህ ጉዳይ ላይ ምንም የሚያገባኝ ነገር አለመኖሩን እናንተ ፊት ይኸው እንደዚህ በቪዲዮ ይቀመጥልኝ እናገራለሁ። ሌላው አሁንም ደግሜ እነግርሻለሁ፣ እጅሽ ካለበት ከገባሽበት፣ እዚህ ጉዳይ ውስጥ ካለሽበት፣ ይቺ ልጅ ይቺ ሕፃን ለመጥፋቷ ምክንያት ሆነሽ ከሆነ እመኚኝ፣ እሚት የመጨረሻና የመጨረሻ ችግር የሚፈጠረው በቃ እኔ ተናግራል የምትነግሪኝ ነገር ካለ አሁኑ ንገርኝ፣ ጊዜው ሳይረፍድ። ከዛ ውጭ ግን የመጨረሻ ነው፣ በቃ የሚሆነው ማለት ነው። ከሌላ ሰው ከሶስተኛ ወገን ሰው ከሰማትሉ ነገር ትልቅ ጸብ ነው የሚፈጠር። ነግሬሻለሁ። ምንድን ነው የምንለው? ስ ለእናትየው ከአንዱ አስታልኩ ስል ሌላኛው አሁን ደግሞ ጭራሽ ብላ ብላ መጥፋት ምንድን ነው ብዬ የምናገረው ምን ብዬ ነው አሁን? አደራይን የበላው ሰው ሆኜ ነው ምኖረው ወይስ ምንድን ነው? እንዴት ነው ማለት? ለምን አትረዱኝ? ምን እናንተ ለምን አትተባበሩኝ? ማንም ነው ያንቆቆ

የት የት ነበር አንተ ነው የተናገርኩ ያለው ምን እያላችሁ ነው የት የት ነው ይዛሃት ሄደህ የነበረው? ከዛ ልጅ ጋር ተባብረሃል ወይ እያልኩ እኮ ነው። ከየትኛው ልጅ ጋር ተባበረ ነበር ማለት ነው እንዴት ልጅቷ ማን ልቆጣው? ከመሬት ታዝም ብለ ካማሬ አይሰማም እንደ ልጅ የት ነበር ይዛት የሄድከው? አንደኛ ሁለተኛ ነገር ከዛ በፊት አንቺ መልሽ። ሰው የለም፣ እና ልጅቷ ተይታለች እና ይዘ ወዴት ሄድክ? በዚህ በጣ በዚህ በዚህ ጠራራ ፀሐይ ወዴት ይዛት ሄድክ ነው አሁን ጥያቄው። ለምን አትመለስ? ለምን ለምን እዚህ ቤት ስደርስ ቤቱ ክፍት ነው። ሰማዳ ደህና ነች እያለች ነው ያለችው። እና አየኋት እኮ እንደ አርሉ ወይታሻላ ምን አርጋለሽ ወይታሻላ ነው ነው ብጠራ ብጠራ ምንም ሰው የለም። ይዞ የምሄድ ነው በቃ

ለራሴ ደንግጬ፣ የትኩሳት ምናምን ነበረባት። በቃ ምን ምን አረጉላት ታዲያ? ሲጀመር ልጅ ታቀዝቅዛለች፣ ምንም የላትም

እኛስ ልጅቷ ጠፋች። አንደኛ አባት እየተጠራጠረ ነው ስለሆነ መጥቶ የወሰዳት ነው የመሰለ እንዴ ነው የማይመለከት። ስልክ ክፍት ቢሆን ሰው ስልክም ቻርጅ አድርጎ በሰው ስልክም ይደወላል። ሕጻኗ እኔ ጋር ነች። አንተም ጥፋተኛ ነህ። እንደመደው ምን ፍንጥር ፍንጥር ተይው፣ ክፈት